ብዙ ከአንቺ የበለጠ ብዙ ነገራቶች ሊደርስ ይችላል። ደግሞ እኛ ለእና ከእነሱ በላይ እኛ እንወድሻለን። ታስታውሳላችሁ? የሆነ ሰው ቀርጾ በውስጥ ላከልኝ እኮ እዚህ ጋር ትንሽ ደቂቃ እየወጣቸዋል። ስዬስዬ አልኩ፣ ለእንትና ማውራት አለኝ። ልቀጥል እና ሌላ ስልቃጭ ነው ቪዲዮ ላይ እንዳታወጭ ይፈታሽ። ለምን መሰለሽ ክፉ ነገር ህዝቡ እኔም ሊሆነ ይችላሉ፣ ላስቀይምሽ ይችላሉ። ንግግር ያልተግባባውን ነገር በንግግር መፍታት ነው። ሁለተኛ ደግሞ እዚህ ቲክታክ መንደር ላይ ነው የተገባው። ጀምሬ ነብሮኬን ታወቁ ጀምሬ ያልሆንኩት ነገር የለኝም። ይሄ ነው ብዬ አላዋራሽም። ምክንያቱም ልጆቼ ስለሚነኩ ነው። ልጆቼ ስለሚነኩ እኔ ፎቶ ሁላ ተዘዝቋል። ያው እንግዲህ በኛ በጾም ትልቅ ክብር አለው። ጾም አፉ ተብለሽ የበደልሽው እንኳ ለምን ያባትሽ ጌዲያ አይሆንም። አፉ ተባብለን ነው መጾም የነበረብን። በዛ በጾም እኔ ፎቶ የተዘዝቋል። ግን አልሐምድሊላሂ ቤተሰቦቼን አለዋጣሁም። እ ጀግናዬንም አላዋጣሁም። ማንኛውንም አላወጣው ለሁለት ሰዎች ፎቶ ልክ የነበረ እነዛ ሰዎች ሚሚዬንም አላኩላትም። አታቅም ሌሎች ሰዎች ናቸው የላኩላቸው። እንግዲህ ያቸውን ፎቶ ን ሰጥተው አንድ ፎቶ ናት ራሱ የላኩላቸው ነበር። ያቸውን ፎቶ ጥሩ መስለው ተቀብለውን ንጹህ መስለው ተቀብለውን ልንገርሽ፣ ጨረቃ በሁን መርካቶ ያቸውን ፎቶ ልከውላቸው ወላይ ነው ምልሽ እኔ ፍራንክ ሊያረጉኝ ነው ብያለሁኝ። በእውነት ፍራንክ ሊያረጉኝ ነው ብያለሁ ግን ለካ እነሱ ሌላ ነገር ነው ያስቡት። እኔ በሕይወቴ ደግሞ እህቴ አላህንም የምወደው በሕይወቴ የሰው አቅ የለብኝም፣ አልሐምዱሊላህ ረብናል። እኔ ሞኝት ፍራንክ ነው ብዬ እየሳኩባቸው እየሳኩባቸው። እንደውም አንዷ ይቅርታ ብላኛለች፣ ስሟንም አሁንም ማንሳት አልፈልግም። እሷ ራሱ እንዴ ለምን በስነ ስርአቱ አተዋሪም ለምን ትስቂያለች ብላ ተቆጥታኝ ነበረ እዛው ቤት ገብቼ። እኔ ግን እየሳኩ ነው፣ ምንድነው ይሄ ነገር ስልሽ ያልሆንሽው ነገር ሆነሽ ስትገኝና ስትገኝ ብቻ ነው። ሀቢባ ቤት ራሱ እንውስድ ይሻል ብለው ነበር። ሀቢባ ቤት እንውስድ ይሻለን ብለው ነበር። እንኳን ሀቢባ እኔ እፈጣሪ ጋ ቢወስዱኝ እኔ በዚህ በኩል የምጠየቅ አይደለም። ይሄ ሙሉ እምነቴ ነው። በሀቅ በሰው ሀቅ የማልጠየቅ ነኝ። አይደለም ሀቢባ ሀቢባ ምንድናት? እንደነው ገርዳሜ ናት። እንደነው ሰራተኛ ናት። እሷ ጋ ቢወስዱኝ እኔ አይደለም እሷ ጋር አቅሙ ካላቸው ፈጣሪ ጋር ቢወስዱ እኔ በዝግ አላፍርም ነበረ። አልሀምድሊላሂ ረብን ንጹህነት ስላየው ብቻ። አትስር ብቻ ሆነሽ እንዳትገኝ ለማለት ፈልጌ ነው። እና ታስቀየምኩሽ፣ ይቅርታ የኔ ቆንጆ፣ በጣም ቅርታ የኔ ውድ። ንግግር ነው መፍታት ነው ያለ ነው መፍታት ነው። ልሻለሁ እና እነሱን ሰላም ያርጉልን። አዎ ሰላም ይሆኑልን፣ ብቻ ልጆቻችን ሰላም ሆኑ ብዙ ያየንባቸው ስለሆን እኔ አንድ ነገር እንደው ሰላም ሆኖ የሆነ እንደ የምወዳቸው ወዳቸውን ስብስብ አድርጌ ቤቴን ራሱ ሳላሳያቸው እንዳይገለ ሌላውን ያለ ያላ ጨርሻለሁ። አመሰግዳለሁ። ላይ ላይ እየሳቀኝ ነው ወቸው እናመሰግናለን ሁላችሁም። እንወጣለን በቃ አሁን። ሰዓት ምን ይመስላችኋል? አሁን ስልክ ቻርጅ ታደርጉና ሁላችሁም አትከፉ። አንዳንድ ጊዜ ሰውን የሚጠላ የሚፈልገው ብዙ ሰዎች አሉና ያንን ነገር እናጥቅቃችሁ ማለት ነው። ሁሌ ሰው ባልን ነገር ሳይሆን እኛ ባልነው እኛ ውስጣችን ስለምናምንበት የውስጣችን ብቻ ማዳመጥ ነው። ሰውን ማዳመጥ አንዳንድ ጊዜ ይጎዳናል፣ እና አንዳንድ ጊዜ የውስጣችን ብቻ አዳምጡ፣ ውስጣችሁ ብቻ ሰው የሰው ያለውን ማዳመጥ እኛን ነው የምንጎዳ፣ እና ውስጣችሁ ንጹ። ውስጤ ምን እንደሚመራኝ መንገድ ብቻ ከመራው እኔ በምንም ሊጎዳኝ አይችልም። እንደዛ አስቡት።

አንድ ወደ ኋላ ትተን ደግሞ 2018 ላይ ቅርታ ስትጠይቅ አይቻለሁ። እኔ አንቺ አንቺ የጻፍሽ ሰው ነው እስክሪን ሹት አድርጎ የተደረገልኝ እሱን አይቻለሁ፣ አልዋሽሽም። ስትመጪ ግን አይቼሽ አላቅም። አንዳንድ ጊዜ ሙሉ ሰምቼ ስለምሄድ ኦኬ። እና እንደዛ ነው። አመሰግናለን አረ፣ እባክሽ አይሻ ሂጂ፣ ይጭንሽ ቤት ጭንና ቤትም ይሰራ። የለም አሁን እና እንትና ልትሰራ ትፈልጋለች። ዘዳ ቤቷ ልትሰራ ነው። ወታደራለ ጭና ነው። አረ ምን ልትሰሩ እየመጣችሁ ነው? ልንወጣ ነው። እንወጣ፣ ማታ እንከፍታለን። ስልካ ስልኬም ቻርጅ አድርቁበታል። ማታ እንከፍታለን። ላችሁም ላሙበጣም እንዳችሁ ማታ እንገናኛለን። እግዚአብሔር ጥሩ ነገር ያምጣልን። አዩዬ ተረጋጌ አዩ እና መርካቶ ተረጋጉ። መርካቶም እንዳዩዬ ናት። ስርዓት ይኑራችሁ። ስግደት ያላችሁ ራሳችሁን ጎልታችሁ ማንም መቶ የሚደርስላችሁ የለም። ለሁሉም ነገር ስርዓት ያስፈልገዋል። እኔ እንኳን ስጋ ይሆንኩኝ እኔ እንኳን እንደናንተ አልሆንኩም። አዩዬ አሁን የምታለብሱን ነገር መድኃኒዓለም ይቅር ይበልሽ። እንደዚህ አይለቀስም።

ድሮ

ምን ሰዓት ነው የምጠብቁት? ደግሞ የምን ሰዓት ነው? ምን ይመጣል ብለሽ ነው የምትጠብቅ? የምን ሰዓት ሰፕራይዝ ነው የሚያደርጋት? ዝም በይ አሉ

የሚመጣው ነገር ኳ የሚሳደቡት ስድብ አይደለም፣ ከነሱ የሚጠበቅም ሴት አይደለም፣ ከአንድ ሴት የሚጠበቅም አይደለም። በጣም የሚያስጠላ ስድብ እግዚአብሔርን እሱን የሚሳደባሉ። አልተሳደቡ አልተሳደቡ። እነሱ አንደኛ ናቸው፣ መቼም ማለት ነው። ልንገርሽ፣ እኛ ቤት እዛ ቤት የተወራ ወሬ እዚህ አይወራም። አንዴ ከይቅርታ ጋር ሽማ እኛ ቤት የብሩኬና የሃይሚ ቤት ነው እና እኛ ኢንስቱ ካለው አኔ ነው ተጫዋቱ በኋላ ቪዲዮ የሚመጣው ነገር በፀጋ ትቀበሉታላችሁ። ምንም ነገር የለም፣ ሰላም ነው። ማታችሁን አትረበሹ፣ አትረበሹ። የመጣው ነገር በፀጋ መቀበል ነው፣ አለቀ። ቤቱን ደግሞ ቀን ነው እንደማየት፣ ባለሙሉ ተስፋ ነኝ። እሷን ጥሏት አይድም። ለማን ጥሏት ይሄዳል? እና ተረጋጉ፣ አትረበሹ። ራሳቸው ተረጋጉ። የሚመጣው ነገር በጸጋ እኛ ፍቅር ብቻ ሲሆኑ አደለም መውደድ ያለብን የመጡበት ነ መውደድ አለብን። የመጡ ነገር በጸጋ መቀበል። እነዚህ የሚሳደቡት እነሱ የሚፈልጉ ሳይሆን አጨብጫቢዎች ናቸው። ለፎሉ ምናምን ከፍቶ ፕሮፋይላቸው አድርጎ የሚጫፍሩ ናቸው። እነሱ ተዋቸው፣ እነሱን አትከተሏቸው። እኛ ልጆቻችን እንወዳቸዋለን፣ ክፉ አይደረስባቸው መድሀኒዐለም ቤት ሁሉም። እኛ ይሄ ነው እነሱ እንወዳቸዋለን፣ ሁላችንም እንወዳቸዋለን። እኔ ቤተሰብ ስለሆንኩኝ ከኔ በላይ የሚወድ ስንት ቤተሰብ አለ? እና እግዚአብሔር እንደናንተ በጸሎት በድዋም የእናንተ አምላክ ነው፣ ለዚህ ያደረሳቸው። ብዙ ጠላት አለባቸው ከወገንም ከጓደኛም ያው